የተዋረደች መሆኑ ከመረጃ ምንጮቻችን ተሰማ። እሙ ትናንትና በሩታ ፎቶ እብድ ያለችውና ስክር ያለችው የተለያዩ ፎቶዎችን በቲሸርት እያሰራ ስትለብስ የነበረችው በግድ የሩታ እንጀራ እናት ስትል የነበረችው እና ቲክቶክን በሩታ ስም ከፈመሰች በኋላ ዛሬ ግልብጥ ብላ ተገለባብጣ አብርሽ ሩታን አያገባም ፍቅር ነው የሚያገባው፣ ውሸት ነው፣ ዱባይ የመሄዱም ነገር ለምን ቴሌግራምና ዋሳብ ለምን ከፈተ እያለች ሰላማዊ ሰልፍ መውጣቷ ተሰማ። ግን ሰላማዊ ሰልፍ ትውጣ እንጂ የጋሼ የታደሰ ልጅና የጋሼ ሀብቴ ልጅ ካላማቸው ነቅነቅ እንደማይሉ ከመረጃ ምንጮቻችን ደርሶናል። ምክንያቱም የቅናት መንፈስ ብዙ እንደሚያስወራና እንዲሁም አንዳንድ የፍቅር ዳይፐሮች በየቪዲዮ ስር እየመጡ የሚጽፉት እንግዲህ እኔ አሁን ስለ ዘር እንዳወራ ፈልገው ነው መሰለኝ። አንዳንድ ነገሮችን ይሄው በኮሜንታቸው ብዙ ነገርን ማየትን ትችላላችሁ። ስለዚህ አሁንም ቢሆን ተልባ ቢንጫጫ በአንድ ሙቀጫ እንደሚባለው እኛ ግሬስ ፋሚሊዎች ዛሬም ነገም እንኮራለን። ምክንያቱም ወደጅ ተተደፋሽ ቢረግጡሽም አይክፋሽ እንደሚባለው ተረት አብርሃም ብር እየተዋጣለት ነው፣ አብርሃም ምን እየተባለለት ነው ለምትሉ ምቀኞች፣ አዎ ይዋጣለት። ምን ችግር አለ? ሰው ለወደደው ሰው እንኳን ሳንቲም አይደለም ነገ ጧት ተሰርቶ ለሚገኘው ሰው አንገቱን አሳልፎ ይሰጥ የለም እንዴ? ስል ከዚሁ አሳስባለሁ። እኛ እንደናንተ ለወተት መግዣ ለፍቅር አልሰጠንም። ስለዚህ እኛን ሰውን ስናከብረው በንጹሕ ማንነቱ ብቻ ነው። ስለዚህ አብርሃም ታደሰ ዛሬም ነገም ሞታችሁ ብትነሱ ራሱ ይበልጣችኋል፣ ስል ከዚሁ አሳስባለሁኝ። ይሄው በውሸት እንግዲህ የፍቅር አድናቂዎች የተለያዩ ቪዲዮዎችን እያሰሙ መሆኑን፣ ስለዚህ ግሬስ ፋሚሊዎች ዛሬም ነገም ንቁ ነው የምላችሁ። በሌላ ፕሮግራም እንገናኝ። ይሄን ቪዲዮ ለሞ አድርሶልኝ፣ ሰላሙ